ሄደሽ ነው ከዚህ በፊት? የታባሽ ነው የዞርሽው? እስኪ ይሄን ፓስፖርት ለማውጣት ሀይ፣ ሀይ እንዴት ናችሁ? ሰላም ነው? እኛ አለንላችሁ ደህና ነን። ዛሬ ለየት ባለ ፕራንክ መጥቻለሁ። በቅድሚያም እንዴት ናችሁ? ዩቲዩብ ቻናላችን ቤተሰቦች፣ ዛሬ ማሬን ምርጥ ፕራንክ ላደርገው አስቤያለሁ። ያም ፕራንክ ምንድን ነው? በቃ እኔ ምርር ብሎኛል ለዚህ ሀገር እና ስደት ልወጣ ነው ብዬ ፕራንክ ላደርገው አስቤያለሁኝ። ምን እንደሚል እኔ ሪያክሽኑን ለማየት ቸኩያለሁ። እና ውድ ቤተሰቦቻችን ያው ገና ስገባ ሻወር ልግባ ብሎ ገብቷል። ከዛ እኔም ከመቅስፈት ያው እንደለበስኩኝ ቶሎ ብዬ ንግግር ላድርግና ካሜራ ላስተካክል ብዬ ነው የገባሁት ወደ ዩቲዩብ ቻናላችን ቤተሰቦች። በፕራንካችን ፈታ ዘና እንደምትሉ ተስፋ አደርጋለሁኝ። አሁን ሳይደርስብኝ ቶሎ ብዬ ካሜራን ሴት አድርጌ ወደ ፕራንኩ እንሄዳለን። እንደምትወዱት ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። ቪፔን ማብራታችሁን እንዳትረሱ ወደ ፕራንኩ እንሄዳለን። ተመልካቾች እንግዲህ አሁን ከሻወር ቤት ኦሬዲ በቃ ጨርሷል። ስለዚህ ጠርቸው እንቀጥላለን። ፕራንኩ ማለት ነው ወደ ፕራንካችን እንሄዳለን። ካሜራ፣ ሁሉም ነገር ሴት ሆኗል። እንደምትወዱት ተስፋ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ተከተሉኝ ማሬ

ምንድነው? እንደሱ አይደለም። ደብሮኛል እያልኩህ እኮ ምንድን ነው በጣም ደብሮኛል ማለት፣ በቃ ሳልነግር ያደረግኩት ነገር አለ። ምንድን ነው የደበረሽ ተናግሪያ። በቃ ምን ችግር አለ? አላውቅም። በቃ ከምን መጀመሪያ፣ ወይኔ አምላኬ፣ ወይ ግራ ገባኝ። እንደምሻል እንደምጀምርልህ ግራ ገባኝ። ከጨነቀሽ ነገር ጀምሪ። እኮ እሱ አይደለ ችግሩ። ምን ብዬ እንደምጀምርልህ፣ በቃ በጣም በቃ ያቺ ነገር ማለች

ሻወር ሦስት እኮ ነው። ሁሉ እኮ በቃ ጥሩ ስሜት ላይ አይደለው ማለት ከጥሩ ስሜት ራሱ አልፎ ማለት ነው። በቃ ዛሬ ቀኔ በቃ በጣም የሆነ እምባም በቃ በጣም በቃ ደብሮኛል እያልኩ አልእሱ በቃ ልንወጣ አንዴ እኮ አንድ ነገር ነበረ ልነግርህ ያሰብኩት። ከምርሽ ነው ግን እስቲ እንደማትቀየመኝ ምናምን እስቲ ማለቴ በቃ በጣም ጥፋት አጥፍቻለሁ። በቃ እኔ በጣም እዚህ ሀገር ጥፋት አጥፍቻለሁ። እኔን ሳታማክሪኝ ምን አድርግሽ? በቃ እኔ በቃ ስራ ሞከርኩ፣ አንዳንድ ነገሮች ሞከርኩ። በቃ ምንም ምንም ምንም በቃ ሊሳካልኝ አልቻለም። ስለዚህ በቃ እኔ ግራ ስለገባኝ ላንተ ሳልነግርህ ወደ ውጭ ለመሄድ ፓስፖርቴን ለደላላ ሰጥቼ ነበረ። እናጣለው ፓስፖርት ምን ልትሰሪው? በቃ ማለት ወደ ውጭ ወጥቼ ለመስራት አስቤ ነበረ። እንዴት እነዛ በቃ ግራ ገባኝ። ሰው እኮ ማለት ነው ግራ ሲገባው ሲጨንቀው የሚያደርገው ነገር ሲያጣ ነው እንደዚህ አይነት ውሳኔ ውስጥ የሚገባው በቃ የራሴን ስራ ለመሳብ አሁን እኔ መሄድ አደለም። ይሄ ሁሉ ጊዜያቶች ይሄ ሁሉ ጊዜ አብረን ብዙ ነገሮች አሳልፈናል ግን በቃ ማለቴ እኔ በቃ እራሴን እኔ ተምርሻል መሰለኝ በቃ በቃ እኔ ለአንተ ለመንገር እራሱ ማለት ነው። ለካ በቃ እንደዚህ አይነት ውሳኔ ስትወስን ምናምን በቃ በጣም ከባድ ነገር ነው ማለት በቃ ሰው ተለማምደህ ምን ብለህ ለሳል ነግርኝ ስትገባሽ በጣም ከባድ ነው። ብቻ እንደት እንደ እንደ በቃ ሰው ስለጨነቀኝ ነው በቃ ለአንተ ሳል ነግርህ። ሲጀመር ይሳካልን ብዬ አላሰብኩም ግን፣ በቃ ሁሉም ፕሮሰስ አልቋልና ሳምንት ምናምን የቀረሽ ተዘጋጂ ምናምን አለኝ። ስደት ምን ያደርግልሻል? እሺ፣ እኔ ሳላሳዝንሽ ደግሞ አረብ ሀገር ያሉት የሚሰቃዩትን በባህር በተለያየ እዛ አረቦቹ እንዴት እንደሚያሰቃዩቸው ከፎቅ እንደሚወረውሯቸው እንደሚጥሏቸው እያወቅሽ ለምን እንደዚህ ታደርጊያለሽ? በቃ ግራ ገባኝ። ሰው እኮ ማለት ነው። ስማ፣ ለምን እኔን አታማከሪኝ? ከመሬት ተነስቶ ማለት ነው። ስደትን መጥፎ ነገርንም የሚመኝ የለም። በቃ ሰው ግራ ሲገባው ሌላ ነገር ውስጥ ይገባል። ሌላ መጥፎ ነገር ውስጥ ማለት ነው። አላሳዝንሽም እኔ እኔ አላሳዝንሽም። እንደዚህ አይነት ነገር ተሳዝነኛል። በቃ እኔ እራሱ ማለት ነው አንተን እያየው ለመናገር እራሱ በጣም ነው በቃ ውስጤን ጭንቅ ያለኝ። ምክንያቱም እንደዚህ አይነት ነገር በጣም በቃ ውስጥ ይሰበራል በጣምና በቃ ቀኑን ሙሉ ራሱ እንዴት አድርጌ ነው የምነግረው? ውይ ምን እያልኩ፣ በቃ ትጨነቅ ነው ያልኩት። እሺ በህጋዊ ነው በጎጥ ነው የምሄድ ያሰብሽው? እኔማ በደላላ ነው የሚሄደው። እግዞ ማር ክርስቶስ ያው አሁን ታዘዘ። እግዞ ማር ምን ስትይ አሰብሽው? ካሲ ጫንቀኝ ነው በቃ። እንደዚህ ጨካኝ ነሽ? የራሴን ስራ ለመስራት ስለምፈልግ እዚህ እየሰራሽ አይደል እንዴ? ትርፉም ባረካሽም ያን ያክል ግን ኪሳራ የለብሽም። አገር ዘመድ ወገን አይናፍቅሽም። ራስሽን አያምሽም። እዚህ ቢከፋሽም ቢደላሽም የሀገርሽን ውሃ ጠጥተሽ የሀገርሽን አፈርተራሽተሽ ቢቸግርሽ ጎረቤት በልተሽ ብለሽ እዚሁ ማደር ትችላለሽ። በዛ ላይ ነው ያለው። ለምንድነው እንደዚህ በቃ እንደዚህ ስደት ስደት ስደት ሊያምርሽ ይቻለ? አንቺ ሞትሽ እንፈልገሸዋል። እንደ ሞትሽ ደርሷል ማለት ነው። እንዴት በቀይ ባህር እየሄደ ስንቱ ነው ስንቱ ነው ሊቢያ ላይ ታግቶ አሁን እግዚኦ የማይወራ ለስራ ቦታው ያንድ የአንድ መስሪያ ቤት እናታችን በሴት ጉልበቷ አሳድጋ ልጁ 19 ዓመት ሲሞላው በህገ ወጥ መንገድ ሄዶ ሊቢያ ላይ ደርሶ ብር ካላመጣ በሚሊዮን ብሎት፣ ደብድበውት ያለንን ትንሽ እያዋጠን እሷም ከሌላ ሰው ሰብስባ ላከች። ቀይ ባህር ባለፈ የተገለበጠችው ጀልባ ላይ ሞተ አልነገርኩሽም እንዴ ለቅሶ እንደ ይርን ሞተ ብቻዋን አሳድጋ አሐስና ዘጠኝ ዓመት ሳይነግራት ነው የሄደ ጠፍቶ ተደብቆ እዛ ሲደርስ ነው ሄጃለሁ እዚህ ደርሻለሁ ብር ላኪ ያላት ፓስፖርቱን ስቀዳው ቢሆን እንዳይሄድ ኢቭን አንድ እግሩን ሰብራው ቢሆን ኑሮ 12 44 አካላቱን ከምታጣው አንዱን አካሉን ሰብራ ብታጣው ኑሮ እንዴት ህዝብ ወይ ብሎ እንዳለቀሰ እንዳልቀሰበት ሰራተኛ አንድ ልጇን፣ አንቺ አንድ ሚስቲን እንዴት ማጣት አለብኝ? እኔ እኮ ሲጫንቀኝ ነው በቃ እንደዚህ አይነት ውሳኔ ወሰንኩት። በቃ ሀገርሽ ላይ መስራት ይቻላል። በቃ ለምንድን ነው ስደት ካልሆነ ነው? ወይስ እንደ ሰው ሄደሽ ትልቅ ፎቅ የሌላ የሀብታም የባንክ ዳ ፎቅ ላይ ጀርባሽ እንደ ባክግራውንድ አድርገሽ ፎቶ ካለቀቅሽ ህይወት ሚስተካከል አይመስልሽም? እዛ ያሉት ስደት ሆነው ተሳክቶላቸው ደስ ብሏቸው መሰለሽ? እልህ እኮ ነው እንደዛ የሚያደርጋቸው ህመም እንዴት እንደሚሆን አታይም እንዴ? በየሚዲያው ህይ አንዴ ጴንጤው ነው ከኢትዮጵያዊ ነው ብር የሚሰበስቡት አንዴ ሙስሊሙ ነው አንዴ ምን ሆኖ ነው የሚሰበስቡት? አሜሪካ ሲያሉ ቸገሬ ብሎ ቲክቶክ ላይ ላይቭ፣ ቲክቶክ ላይ እንዲህ ላይቭ ገቢ አሰባስቦ እዚሁ ነን። አረዳንም፣ ያለውን የኢትዮጵያ ህዝብ አረዳም፣ እዚሁ ሆኖ አሜሪካው ኢትዮጵያዊ ታውቂያለሽ፣ አይተናል ምኑን ፈልገሽ ሁሉ አንቺ ቀይ ባህር የአሳ አራት ቁርስ ምሳ አራት መሆን ፈልገሽ? ካልሆነ ደላላ ይዞሽ አንቺን ማስተኝቶ እየገረፈ የኢትዮጵያን ህዝብ ላኩልኝ እያልሽ ለማማረር ይሄው ልሞት ነው እያልሽ ይሄው መጋዘን አስረውኛል ይሄው በሴትነቴ ብዙ ጥቃት እየደረሰብኝ ነው ብለሽ ቪዲዮ ለቀሽ ህዝቡን ለማሳዘን ካልሆነ በስተቀር አንቺ ለውጥ ታመጫለሽ እዛ ሄደሽ ሆን ከዚህ በላይ ከዚህ የተሻለ ነውን? ከዚህ የተሻለ ደስተኛ ትሆኛለሽ? አት ሆኝ ይጭነቅሽ መቶ ጊዜ መቶ አንድ ጊዜ ተነሽ። በቃ መቶ ጊዜ ወደቂ፣ መቶ አንድ ጊዜ ነው መነሳት። ወድቀሽ ስትቀሪ ነው መጥፎ። መውደቅ የስኬት መንገድ ነው መውደቅ፣ መነሳት፣ መውደቅ፣ መነሳት። በቃ ምን ስትይ ያሰብሽ ስደት? ለምን አልናደድ? አራት እግርሽ ይሰበር። የታባሽ ነው የምትንቀሳቀሽው። አንቺ የሀገር ሸክም እዛው ነች ደግሞ ላኩሊልቲ ነዋ ስርዓት ያ እግርሽ እንደምሰብርሽ በደል ላይ ለምትይው እያንዳንዷ መንገዷን አቃታለሁ። እያንዳንዷ አመልክቼ የፖሊስ መበትን ትታሰሪያለሽ። ምን ትያለሽ? ሁሉም ነገር ይበላሻል። ከኔ ጋር ደግሞ ድጋሚ የምንቀጥል እንዳይመስልሽ። ስደትን መርጠሽ ከሀገርሽ ጋር ሆነሽ ያላትን ጦርነት አብረሽ ተሳትፈሽ፣ ያላትን ሰላም አብረሽ ተሳትፈሽ ሰላም አርገሽ ያላትን እራብ፣ ኑሮ ውድነት አብረሽ ሰርተሽ ችግሯን መቅረፍ እንጂ ቸገሬ ብለሽ ጥለሻት ሄደሽ ሲመች ደግሞ ተመልሸሽ። መቼ ነገር እኮ እኔ እዛ ለመሄድ ብዙ ነገሮችን ከፍያለሁ። የራሳችን ህይወት እንዲቀየር ነው ይሄንን ነገር የወሰንኩት። ምን ችግር አለ? በቃ ምን ይባል? ለምን አትቀበልም? ትንሽ ጊዜ ሳለ ለምን እንደምትቀበለው የራሳችንን ነገር እንዲኖረልን። በቃ አለን በቂያችን ነው። እግዚአብሔር ይባርክልን። ይሄን ዋናው ብር ደግሞ ሳም ፍቅር ነው ያለን በቂያችን ነው። እግዚአብሔር ይባርክልን። እኔ ለትንሽ ጊዜ አንተ እኔን አጠብቀኝ። አይሆንም። ትወደኛለህ? አይሆንም። ትወደኛለህ? እኔ መውደሃለሁ። እንደዚህ አይነት ሐሳብ ያለ ሴት መሆንሽን ባውቅ ኖሮ እኔ ፍቅር ውስጥም አልገባም ነበር ሲጀምር። አረብ ሀገር ጭራሽ አውሮፓ እንኳን ቢሆን ጥለሽኝ አትሂጂ ምናምን ተባብሎ ሰው ተቃቅፎ ምናምን ይሳሳማል። ይሄ እኮ ያጋድላል እኮ ያደባደባል። ሀምሳ በመቶ እኮ የሞትሽን መንገድ ጨርሰሻል። ሀምሳ እኮ እየጠበቀሽ ነው እዛ

በየቤቱ በዚህ ጉዳይ ሐዘን ገብቷል። እኔ ቤት ደግሞ ይሄ ሐዘን እንዲገባ አልፈቅድም። ትግስቱ የለየም። ተከፍሎበታል እኮ

አንቺ እንዴ ፓስፖርት ሲሳይ ገና አንቺን ልቀድሽ አይደል እንዴ ገና ሄደሽ ሆድሽ ተጠርጥሮ ኩላሊትሽ አንጀትሽ ሊወጣ አይደል እንዴ አስቀምጪ ይሄን ፓስፖርት ለማውጣት ምን ምን እንደከፈልኩ እንጋደላለን አስቀምጪ ፓስፖርት ትቀዳለሽ የታባሽ ነው አንቺ ሀገሪቷ ጭራሽ ህፃናት ወጣቶች እየሄዳችሁ የሰው ሀገር ስታሳድጉ ይች ሀገር እንዲሁ ናት ትቀር ፓስፖርቴን እንዴት ትቀበላለህ? አይሆን በቃ፣ እኔ ብቻዬን የመኖር ምንም አይነት እቅዱ ፕላኑ የለኝም። ገና ህግ ቦታ ይጃ መለክታለች አረብ ሀገር ጭራሽ ጭራሽ የወንጀለኛ ሀገር ምን እንኳን አውሮፓ ቢሆን እንዴ ፓስፖርት ትቀዳለህ አንተ። መፍትሄ አይደለም ብዬ ነው አንቺን የመምታት ምንም አይነት ህጋዊ ፍቃድ የለኝም ብዬ ነው ምንም አይነት

እሺ ምንድን ነው የማደርገው? እንዴት ፓስፖርት ቀዳለ? የት አበሽ ትይዝ ነው? እሺ አሁን ንቀቀው ፕራንክ ነው። እሺ ንቀቀው ፕራንክ ነው። እንዴት ሲቀደው ታምርሽ ነው? ፍራንክ ነው። ማርያም ምን አንተ እንዴት ትቀዳለህ ፓስፖርት? የፈለገ ነገር ቢሆን ከምርሽ ነው። አንድም ነገር ሰበር፣ ለምን አይሰደድ ሰው ከሀገሩ አይወጣ ጀመር። እኔ እንደዚህ አይነት ፍራንክ እራሱ መስራት አልነበረብኝ። በጣም የሚያሳዝነው ጀመር። ፓስፖርት እራሱ ትቀዳለህ ብዬ እኔ ደግሞ ፊት ለፊት ማድረጌ ራሱን የስተት ነበረ። ከምርሽ ነው ካሜራ እየቀ እንዴት? አንተ እንዴት ፓስፖርት ትቀዳለህ? በጣም እኮ ይሄን ለማግኘት ማለት ነው ስድስት ወር ስምንት ወር ዘጠኝ ወር ነው የምትቀጠረው ፓስፖርት እንዴት! በዛ ላይ አሁን አዲስ ነው የተሰጠኝ አዲስ ፓስፖርት። በቃ ይቅርታ፣ አስተካክለዋለሁ። እኔ የራሴ አስተካክለዋለሁ። ይቅርታ፣ ይቅርታ፣ በቃ የእኔ ቆንጆ። እኔ አላወኩም፣ ስሜታዊ ሆኜ እኮ ነው እኮ ፓስፖርት እስከ መቅረት ድረስ ይሄን ለመቀበል ምን ያክል መስዋዕትነት እንደሚከፈል ታውቃለህ? እንደ ድሮ አደለም። አሁን ፓስፖርት ራሱ ለመስጠት ስምንት ወር ዘጠኝ ወር አንድ ዓመት ተቀጥረህ ነው ሚሰጥህ። በቃ ይቅርታ፣ እና ላወቅሁት፣ በቃ ይቅርታ። ይህን ፍቅር እኔ በጣም ነው ያዘንኩት። ለማንኛውም ችግር የለውም ማለት ችግር የለውም። አይ በጣም ነው የተናደርኩት። ውድ የዩቲዩብ ቻናላችን ቤተሰቦች ዛሬ እንግዲህ በጣም ቅር ብሎኛል። የእውነት ፕራንክ ይሄ ፕራንክ በቀረ በቃ ብዬ ያሰብኩት ፕራንክ ነው። የእውነት ይሄን ፓስፖርት ለመቀበል ማለት ነው ታውቃላችሁ። አሁን ደግሞ ፓስፖርት እንደ ልብ የሚገኝበት ጊዜ አይደለም እና ይሄ ፕራንክ የእውነት በቀረብ። በጣም ነው የደነገጥኩት። በነገራችን ላይ ያው ጠረጴዛ ላይ ፊት ለፊት ነው ያደረኩት ራሱ ያው ቀደም ሲገባ ሲወጣ ስላየሁ ነው መሰለኝ፣ ፓስፖርቴን ቀዶታል። በጣም ነው የሚያዝነው። የእኔ ጥፋት ነው። ያው ያንተ ጥፋት ነው። እንደዚህ አይነት ፕራንክ ስትሰራ ይሄን መደበቅ አልነበረባትም። ነበረብሽ እኮ መደበቅ። እናላቅ፣ ይህንኛውን ግን እኔ በአዲስ ሄደን ሚግሬሽን እናስተካክላለን። በጣም ይቅርታ የእኔ ፍቅር፣ በጣም ይቅርታ። ቤተሰቦች ዛሬ በጣም ከፍቶኛል። እንደምታዩት ያው አሪፍ ፕራንክ አደርጋለው ብዬ ፓስፖርት ተቀዷል። ይህም ፓስፖርት ኢቭን ለማግኘት ወደ ስምንት ወር ዘጠኝ ወር ምናምን ሁን አሁን የምትቀጠሩት እና በጣም ይከብዳል። ያው ያው ተሳክቶልኛል ፕራንኩ ብዬ አስባለሁ። ግን ያው ለእናንተ የማላደርገው ጥረት የለም እና ላይክ፣ ሼር፣ ሰብስክራይብ ኮሜንት ማድረግ እንዳይረሳ። ቪፒኤን ማብራት እንዳይረሳ። ይቅርታ በእኔ እንደማትፈርዱ ተስፋ አረጋለሁ። ቪዲዮአችንን እዚህ ድረስ ካያችሁ ተመችቷችኋል ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ባባይ